ጠጋ የምትባለው ልጅ 200 ሺህ ብር ለኪያ ሰጣ። ሁለት መቶ ሺህ ብር የሰጠው ቪዚት ቪዛ አሰርቶ እዚያ አስገብቶ ስራ ላይ ያስገባህ ነው? በትክክል ም ከዛ በኋላ ያለን ብር አስተላልፍም ነገርኝ ያንተን ሰማሹ ለ ሺህ ብር ቪዛ አሰርቼ ስራ አለክ የሁለተኛው የሁለተኛው ማርቆስ ነው እሱ ከኔጋ የመጠልጅ ነው ጓደኛዬ ነው እሱ ሲመጣ 350 ብር ነው ይከፈለው እሱ ሌላ ሁለታችን ብቻ ነን እሺ ስለዚህ 550 ሺህ ብር ተከፍሏል ማለት ነው። አ ኖ ለቪዚት ቪዛ ብቻ እኔ 350 ነው የከፈልኩኝ። አሃ፣ ከዛ ለመምጫው 350 ሺህ ብር ከፈልክ። ስራ ሳያስገባ ስቀር ቀኔ አለቀ፣ የሁለት ወር ቪዛ ነበር፣ አለቀ። ከዛ በኋላ ወረቀት ታሳድሳለህ ወይ አይዲት አሰራለሁ አለኝ። ወረቀት ከሚያሳድስ አይደን አሰራለው ብዬ መጀመሪያ ሁሌ መቶ ሺ ብር አስገቦ ድጋሚ ድጋሚ ሁሌ መቶ ሺ ብር አስገብቼ ሜዲካል አላስገባም፣ ጭራሽ አሻራዬ ቅርና ሜዲካል ራሱ አላስገባም። ከዛ በኋላ ለአሻራም ድጋሚ ብር ያስፈልጋል ስላለኝ ከዚህ አገር ሁለት ሺ ብር ተበድሬ የዚህ አገር ከኔ ኋላ ከመጡ ልጆች ተበድሬ ሁለት ሺ ብር ድጋሚ አስገባሁለት። ከዛ ሜዲካልም ማስገባኝ አሻራ ማስገባኝ። ከዛ አይዲ ወጥቷል። አሁን አይዲ አልሰጥም፣ ከፍየም ያመጣ ብር የለም። ድራም ድጋሚ ጨምረህ እለታ። አዎ፣ ድጋሚ ጨምረ ያለው ሁለት ሺ ድራም። እሺ። ከዛ ሜዲካልም አሻራ ሰጥ። አዎ፣ ሜዲካልም ማሻራም ወሰድኩኝ። ከዛ አሁን አይዲ ከወጣ ወር ሊሆን ነው። አይዲ ግን ስፖንሰሩ ጋር ነው ያለው። አይዲ ወጥቷል

እሱ ልጆች 350 ሺህ ብር ነው የሚሰጠኝ ከዛ በኋላ 300 ሺህ ብር ለእኔ 50 ሺህ ብር ለእሱ የሚታሰብ ነው ኦኬ ሁለተኛ ነገር ደግሞ ሌሎቹ ከሱ ከነሱ ጋር የመጡ ልጆች አሉ አሁን አይዲ ተሰርቶ ከነሱ ጀርባ ከነሱ ኋላ የመጡ ልጆች አሉ አይዲ ተሰርቶላቸው ስራ ላይ ያሉ ልጆች አይዲ ተሰርቶላቸው እነዚህ ልጆች አንዱ የኛው ጸጋዬ የሚባለው ነው እንደውም ስራ ያልሞከረው ያኛው ሁለት ሶስት ቦታ ሄዷል። ስራው የማይሆን ስለሆነ ተመለሰ ወደ ቤት። መጨረሻ ላይ ስራ ሳይሆን ሲቀር አይ በቃ አይዲ ማሰራት ነው ምንፈልገው አለ። ሁለቱም እንደዛ አሉኝ። ነው አይዲ ማሰራት የምትፈልጉት? አዎ። አይዲ እኔ ጋር ኮታ የለኝም። እኔ ኮታ ስለሌለኝ በስራ ቪዛ ስላልመጣችሁ በቪዚት ስለመጣችሁ እንደገና ሌላ ብር ያስፈልጋችኋል ብዬ፣ ኦኬ ብለው ተስማሙ፣ ተነጋገሩ። ኦልሬዲ ፕሮሰሳቸው ተጀመረ። ከዛ አንድ ሁለት እያሉን ገንዘቡን እያስገቡ የነበሩ አንድ ላይ አይደለም ሁሉንም ያስገቡት፣ አሁን በቅርብ ነው። እንደውም ላስቱን አሻራ ሲሄዱ ነው ላስቱን እንትን ያሉ ማለት ነው ዘን እንደዛ ከሆነ በኋላ ከተወሰነ ጊዜ በኋላ ምን አሉ፣ አይ ዛሬ መጣና ለምን እንትን ኮሚሽን ክፈልልና፣ ኮሚሽን እኔ የምከፍልላችሁ ሳንቲም የለኝም። ኮሚሽን እኔ የምከፍልላችሁ ሳንቲም ስለሌለኝ እናንተ ኢቨን ምንድን ነው ያልኩት፣ ሳንት ስለሌለኝ እናንተ ከሰውም ተቀብላችሁ ሂዱ፣ ከዛ በኋላ እኔ ኮሚሽኑን እከፍላለሁ ያሉት። እኔ አሁንም እውነታውን እንድትረዱ ነው እዚህ ጋ የመጣሁት። አይቻለሁ፣ መግባትም ሳልፈልግ ነው የገባሁት ያለውን፣ ምክንያቱም እየተናገሩ ያሉት በእንደዚህ አይነት መንገድ እየተናገሩ ስለሆነ እኔ እነሱ ያመጡ ልጆች እንዳለ ጠቅላላ አይዲ ተሰርቶላቸው የኔ ልጆች አንድ ከሌለ ኢቨን ቪዚት ቪዛ ራሱ ቀናቸው እንትን ሲል አንዳንድ ዙር አሳድሽ የላቸዋለሁ በእኔ በራሱ እነዚህ ልጆች ጥፋት እኮ የለባቸውም። ክያ አልተሰራለንም ብለው መጠየቅማ መብታቸው ነው ገንዘባቸው። ሰ ምኬ ገንዘብ አንድ ላይ ሙሉ ገንዘብ አይደለም የሰጡኝ። በሰው ስፖንሰር ነው ያሰራውላቸው እሺ ወሬ ቨር ማንም ሚስተ ማንም ልበል፣ የእነዚህ ጊዜ አሁን ከተሰራ አይዲው ከተሰራ ስንት ጊዜ ነው? ለምሳሌ ይሄ ልጅ ሲወጣ ሳምንት ቢሆነ ነው ሳምንት የሆነው አይዲ ከወጣ። ስለዚህ አሁን እኔ ምንም እንትን የምለው ነገር የለም። ይኸውልህ ከምኬ እነሱ እኔ ከኔ መደረግ ማድረግ ያለብኝን ነገር ሁሉን ነገር አድርግ ያለኝ እየቀረ ነገር አለ አይዲ ተነጋግረን፣ እሺ ተባብለናል። ስራ ሊሄዱ የተዘጋጁ ልጆች ዛሬ ወጥተው ሚዲያ ላይ ሚዲያ ለእኔ እኔን ምንም ቅንጣት የሚያደርገኝ ነገር የለም። ሰው ምንም ለምን እንደዛ ትላለ አንተ፣ ከሚዲያው በፊት አታስተካክልም? እንደክያ ለምን አንተ በሚዲያ እንደዚህ ዲፔንድ ትሆናለህ? ቆይ ስማኝ እምኬ ይሄ አይነት እንደዚህ አይነት ነገር ምናምን ምናምን፣ እኔ ምንም እንትን የሚለኝ ነገር የለም። ሚዲያ ለእኔ እኛ የጠየቅን አይዲው ካለቀ አይዲውን ሰጣቸው ብቻ ነው። አሁን ሚዲያ ላይ ወጣ ነው አይዲያቸውን ሰጣቸዋለሁ። እንደዛ ብሎ ነው ሁሉም ያሰራል። ሚዲያ ላይ ሚዲያ ላይ ምንም አያደርገኝም ሰው። ፈጣሪ ነው የምፈራው። ከዛ ሌላ ምንም አልፈራም። ፈጣሪ መፍራትማ አይደል ፈጣሪን ስለምፈራ ነውኮ ሰጣለሁ ብለህ አመጣለሁ ብለህ ስታስተናግድ ፈጣሪን ስፈራ ነው አይደል። ኪያ ሁላችንም ላይ ስራ ስሰራ የሆነ ነገር ሀፕ ላይ ያደርጋል፣ ሀፕ ላይ ያደርጋል። ምንም አይነት ነገር ለምሳሌ እኔ የሆነ ወረቀቱ ተበላሽቶ የሆነ ችግር ደርሶበት ምናምን ምናምን ከሆነ ያንን ኃላፊነት እወስዳለሁኝ ገባ የቆሮኖ ኮኪ ያ የነዚህ ልጆች ጥያቄ ትክክል ነው ነው ነው የምልህ። አይዲ ኮታ ስጣቸው ካለ አይዲ አለ። እነሱ ጋር ተስማምተን ተነጋግረን ይወጡ ተምኬ የታላ አይዲ የታላ መበላሸት ሳይሆን አይዲያቸው በጊዜው ካልተሰጣቸው ተሰጣቸው ልጆች ምን ያደርግላቸው? ተስማምተው ምን ብለው ነው የሄዱት? ሲጀመር ማለት ነው ሁለተኛ ጊዜ ሁጥያቄ ሆነላ ያለእ ያቀብለኝ እኔ ተቀብዬ ልስጣቸው። ማለ ስጀመር መጥቶ ከእኔ እጅ ነው የሚወስዱት ሰው። እኔ ላይ ማንም ሰው እኔ ምንም ሊያደርገኝ የሚችል ነገር የለም። ማንም ሰው እኔ ምንም አያደርገኝም። ከሰው ተፈሪ ጠለየ ላይ ለምንድነው እንደዚህ አይነት ሎጅክ ትጠቀማለህ? ለምንድን ነው ሌላው የሚጠየቀው አንተ ለምን አትጠየቅም? አንድ ነገር ልንገርህ። እኔ ማንም አያደርገኝም ማለት አትችልም። ሰውን እንደፈለክ ማድረግ አትችልም። ሰበብ ካለ ሄ ዘገየህበት፣ ወይም የተፈጠረው ችግር በዚህ በዚህ ሰበብ ተፈጠረ ትችላለህ። ማንም ምንም አያደርግም አትችልም። ማሚ ማሚ፣ ሕግ አለ። ስሚኝ ማሚ፣ ነግሬያቸዋለሁኝ ኦኬ እኔ ምናልባት ማለት ጃስት ሪስፐክት አደርጋቸዋለሁ፣ አከብራቸዋለሁ። ከዚያ የዘለለ ኪያ ገንዘባቸው ከተበላ፣ ወረቀታቸው ከተበላሸ፣ ካበላሸው ይጠይቃለሁ። እግዚአብሔር ይመስገን። ይሄ ከመበላሸት እኮ አይለያይም። ካልሰሩበት፣ ካልኖሩበት፣ ካልተጠቀሙበት ምንድን ነው ጥቅሙ? ምን ያደርግላቸዋል? ምን ይሰራላቸው?

ከዛ በኋላ ሁለት መቶ ሺህ ብርም ሌላ ደረቅ ከኢትዮጵያ ቤተሰብ ተበድሮ መሆን መሬት ሽጦ መሆን አስገባ። ድጋሚም እንደገናም ከዚህ ጋር ሁለት ሺህ ተበድሬ ያስገባኝ። ያ ሁሉ ሲያስገባ ግን ሜዲካል አልገባውም ነበር። አሁን ኦልሬዲ አይዲ ወጥቷል። አይዲም ወጥቶም አይሰጥም፣ ፓስወርድም የለንም፣ አይዲም የለንም፣ ኤኖስ ራሱ የለንም። ባዶ ነው። ስራ ራሱ ቢንገባ ህገወጥ የሆነ ነው። ስራ ራሱ ቢንገባ እና አክል ብር ከፍለን ጥሩ ኪያ ብራቸውን ከከፈሉ ሁሉ ነገር ከጨረሱ አይዲም የማይሰጥበት ምክንያት ምንድን? አክስት አክስት ዮሊስ ምኝ ማክስት አይዲው የማይሰጥበት ምክንያት ተነጋግረን ከትላንት ወዲያ ተነጋግረን ተስማምተናል። ስሚ አክስት፣ በዚህ ሰሞን አይዲውን በቃ፣ ቢያንስ የተወሰነ ምክንያቱም እኔም ገንዘብ አለኝ፣ ውጭ ላይ ገንዘብ ስላለኝ እሱን ሰይቼ ተቀብዬ ይሰጣችኋሉ። ተነጋግረን እሺ ተባብለናል ገባ

ከሌሊቱ አራት ሰዓት ከቤት ስታባርራል ሰምቻለሁ ቲያ አብዝተኸዋል ልንገር ስራ ይስተጓጉላል እኔም ይስተጓጎልብኛል ሁሉም ደላላ ላይ የተባለ ይስተጓጉልበታል ግን በአንዱ አንዱን ከበር እናደርጋለን እንጂ አውጥቶ ደጅ የሚጥል የለም